ጌታ በእውነት ተነስቷል። ሉቃስ ምዕራፍ 24 ከቁጥር 34። እንኳን ለጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ሞት ይይዘው ዘንድ ያልቻለው ለኃጢአተኞች የሞተው ደግሞ እኛን ስለማጽደቅ በታላቅ ኃይልና ግርማ ከሞት ተነስቷል። እርሱ አሁን በተዋህዶ በግርማው ቀኝ ከብሯል። መጽሐፍ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሉቃስ ምዕራፍ 24 ከቁጥር 5። ክርስቶስ ተንሥአ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ በኃይልና ስልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነጻ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድህነት ዓለምን በመስቀል ላይ ከፈጸመ በኋላ በአካለ ስጋ ወደ መቃብር ወረደ። ይኸውም በመቃብር ፈርሶ በስብሶ መቅረትን ሊያስቀርልን ነው። በአካለ ነፍስ ደግሞ ወደ ሲኦል ወረደ። ይኸውም በሲኦል ለነበሩ ነፍሳት ነጻነት ይሰብክላቸው ዘንድ ነው። መለኮት በተዋህዶ ከስጋም ከነፍስም ጋር ነበር። ለዚህ ነው መቃብር ስጋን ሊያስቀረው ያልቻለው፣ ሲኦልም ነፍስን ማስቀረት ያልቻለው። ቅዱስ ዳዊት ነፍሴን በሲኦል አትተዋትምና ቅዱስን መሰብሰብን ያይ ዘንድ አትተዋትም ያለው ይህንን ታላቅ ሚስጥር በትንቢት ቃል ሲናገር ነው። መዝሙር 115 ከቁጥር 10። ሐዋርያው ቅዱስ ጴጥሮስም ክርስቶስ ደግሞ ወደ እግዚአብሔር ወደ አብ ወደ ራሱና ወደ መንፈስ ቅዱስ እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ስለ ሰው ልጆች ኃጢአት ተላልፎ በመሰጠት ሞቷልና፣ በስጋ ሞት፣ በፍቃዱ ነፍሱን ከስጋው ለየ በመንፈስ ግን ሕያው ሆነ። ያን ስጋ ነፍስ እንደተለየችው መለኮት አልተለየውም። በእርሱ ደግሞ መለኮት በተዋዳት ነፍስ ሄዶ በወይኒ ለነበሩት ነፍሳት ሰበከላቸው ብሏል። ሶስት መዓልት ሶስት ሌሊት በመቃብር ጌታችን በከርሰ መቃብር የቆየው ሶስት መዓልትና ሶስት ሌሊት ነው። ስጋዬ ደግሞ በተስፋ ታድራለች የሚለውን ቃል ለትንቢት የሚያጋልጥልን ይሄሆኑ መዝሙር 15 ከቁጥር 9 ሚስጢራዊ ትርጉሙ ወደ መቃብር የወረደው ስጋዬን በተስፋ ትንሳኤ ሶስት ማለትና ሶስት ሌሊት በመቃብር አደረ ማለት ነው። ተስፋ ትንሳኤውም በተዋህዶ ከስጋ ጋር ወደ መቃብር የወረደ መለኮት ነው። ነቢዩ ሆሴም ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና፣ በሞት ስጋ ላይ ሞተ ነፍስን ጨምሮ የፈረደብን እርሱ ነው። እርሱ ይፈውሰናል። መርገመ ስጋን መርገመ ነፍስን አስወግዶ ከሞት ወደ ህይወት ያሸጋግረናል። እርሱ መጥቷል። እርሱ ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል በማለት ትንሳኤ ክርስቶስ በሶስተኛ ቀን መሆኑን አረጋግጦልናል። ሆሴዕ ምዕራፍ 6 ከቁጥር 11። ይልቁንም ጌታችን ራሱ በመዋለ ስጋዌ ከሽማግሌዎችና ከካህናት አለቆች ከጻፎች ብዙ መከራን ይቀበል ይገደል ዘንድ በሶስተኛ ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ በግልጽ ነግሯቸዋል። ማቴዎስ ምዕራፍ 16 ከቁጥር 21። በገሊላ ሲመላለሱ ወልደ ጓለ ምህያው ክርስቶስ በሰዎች እጅ አልፎ ይሰጥ ዘንድ አለው ይገድሉታልም በሶስተኛውም ቀን ይነሳል ብሏቸዋል። ማቴዎስ ምዕራፍ 17 ከቁጥር 20 ጻፎችና ፈሪሳውያን ምልክት በጠየቁ ጊዜ ክፉንና አዝመራ ትውልድ ምልክት ይሻል በነብዩም ከዮናስ ምልክት በቀር ምልክት አልሰጠውም። ዮናስ በአሳ ነባሪ ሆድ ሶስት ቀንና ሶስት ሌሊት እንደነበረ እንዲሁ የሰው ልጅ ወልደ ጓለ ምህያው ክርስቶስ በምድር ሶስት ቀንና ሶስት ሌሊት ይኖራል ብሏቸዋል። ሶስት መዓልትና ሶስት ሌሊት የሞላው እንዴት ነው? ጌታ በከርሰ መቃብር የቆየው ሶስት መዓልትና ሶስት ሌሊት ነው። ይኸውን ለመረዳት እብራውያን እለታትን እንዴት እንደሚቆጥሩ ማወቅ ያስፈልጋል። እኛ በሀገራችን የሌሊቱን ሰዓት መቁጠር የምንጀምረው ጀምረው ከዋዜማው ከምሽቱ አንድ ሰዓት ነው። የቀኑ ሰዓት መቅጠሪያ የምንጀምረው ደግሞ ከማለዳው አንድ ሰዓት ጀምሮ ነው። የሌሊቱ ሰዓት የሚያልቀው ከማለዳው 12 ሰዓት ሲሆን የቀኑ ደግሞ ከምሽቱ 12 ሰዓት ሲሆን ነው። የቀኑም የሌሊቱም ሰዓት ተደምሮ 24 ሰዓት ይሆናል። ሁሉም ሰዓት እለቱን ይወክላል። ለምሳሌ አንድ ሰው እሁድ እለት ከ24ቱ ሰዓት በአንዱ ቢወለድ እሁድ ተወለደ ይባላል። ቢሞትም እሁድ ሞተ ይባላል። እለቱ በሚጀምርባት እለት ሆነ በሚያልቅባት ሰዓት ድርጊቱ ቢፈጸም ያን ሰዓት እንደ አንድ ማዕልትና እንደ አንድ ሌሊት ይቆጠራል። አውሮፓውያን አንድ ብለው ሰዓትን መቁጠር የሚጀምሩት ከኛ አቆጣጠር ከሌሊቱ ሰባት ሰዓት ነው እስከ 24 ሰዓት ይቆጥሩና በእኛ አቆጣጠር ከሌሊቱ ስድስት ሰዓት ሲሆን ይጨርሳሉ። 24ቱ ሰዓት ሲሆን ዜሮ ይሉና እንደገና አንድ ብለው መቁጠር ይጀምራሉ። በሌላ አነጋገር ከሌሊት እስከ ሌሊት ይቆጥራሉ። አሜሪካውያን ደግሞ ከኛ ከሌሊቱ 7 ሰዓት ሲሆን አንድ ብሎ ይጀምሩና ከኛ ከቀኑ 6 ሰዓት ሲሆን 12 ብለው ይጨርሳሉ። ከዚህ በእኛ አቆጣጠር ከቀኑ 7 ሰዓት እንደገና 1 ብሎ ይጀምሩና ከኛ ከሌሊቱ 6 ሰዓት 12 ብለው ይጨርሳሉ። እብራውያን ግን እለትም መቅጠር የሚጀምሩት ከዋዜማው ማለትም በአውሮፓውያን ከ17 1 ሰዓት በአሜሪካን ደግሞ ከአምስት ሰዓት በእኛ ደግሞ ከምሽቱ 11 ሰዓት ጀምሮ ነው። በዚሁ ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ 24 ሰዓት ቆጥረው አንድ ቀን ይላሉ። በላይ እንደተገለጠው እያንዳንዱ ሰዓት የዕለቱን ማለትና ሌሊት ይወክላል። በዚህ መሰረት ጌታችን ከመስቀል ወርዶ የተቀበረው አርብ ቅዳሜ ከመግባቱ በፊት ነው። አርብ ማለቱ የሚጀምረው ከዋዜማው ሐሙስ በእኛ አቆጣጠር ከቀኑ 11 ሰዓት ጀምሮ ነው። ስለዚህ ጌታ የተቀበረው በአርብ 24 ሰዓት ክልል ውስጥ በመሆኑ አንድ ማዕልትና ሌሊት ይቆጠራል። ሁለተኛ ደግሞ አርብ ከቀኑ 11 ሰዓት ጀምሮ እስከ ቅዳሜ ቀን 11 ሰዓት ያለው ነው። ሶስተኛው ደግሞ ቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ ቀን 11 ሰዓት ያለው ነው። በዚህ ሰዓት የሰኞ ምሽት ይገባል። ጌታ የተነሳ በሶስተኛ ቀን እሁድ መንፈቀ ሌሊት ነው። እንዴት ተነሳ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በታላቅ ኃይልና ስልጣን ነው። ይህ ኃይልና ስልጣን የባህሪ ገንዘቡ ነው። ይሄንንም ነፍሴን ደግሞ አነሳት ዘንድ ሰውነቴንም ከሞት አነሳ ዘንድ እኖራለሁና በፍቃዴ እሞታለሁና ስለዚህ አብ ይወደኛል እኔ በፍቃዴ እኖራታለሁ እንጂ ነፍሴን በፍቃዴ ከስጋዬ ለይቼ በገነት ስጋዬን በመቃብር አኖራቸዋለሁ እንጂ ከኔ ማንም አይወስዳትም ያለ እኔ ፍቃድ የሚፈጸም ምንም ነገር የለም ላኖራት ነፍሴን በገነት ስጋዬን በመቃብር ላኖራቸው ስልጣን አለኝ ደግሞም ላነሳት ነፍሴን ከስጋዬ አዋጄ ላነሳት ስልጣናለኝ በማለት አስቀድሞ ተናግሯል ዮሐንስ ምዕራፍ 10 ከቁጥር 17 እስከ 18 ነቢዩ ኢሳይያስ ተጨነቀ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚውል አፉን አልከፈተም በማለት መናገሩ ኢየሱስ ክርስቶስ በፍቃዱ እንደሚሞት የሚያጠይቅ ትንቢት ነው። ሐዋርያው ቅዱስ ጴጥሮስም በዚህ የሚመሳሰል ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 23 ላይ በዚህ አይነት ነብያትም ሐዋርያትም የተናገሩለት ኢየሱስ ክርስቶስ በኃይሉ በስልጣኑ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ተነስቷል። እርሱ የትንሳኤና የሕይወት ባለቤት ነውና፣ ለምን በአዲስ መቃብር ተቀበረ? በእስራኤል ባህል የአባቶቻቸውን አጽም ካረፈበት መቃብር የመቅበር ልምድ አላቸው። ዮሴፍ በግብፅ የእስራኤል ልጆች እግዚአብሔር ሲያስባችው አጥንቴን ከዚያ አንስታችሁ ከእናንተ ጋር ውሰዱ ብሎ ያማቸዋል። የአባቶቹ የአብርሃምና የይስሐቅ የያዕቆብ አጽም ካረፈበት ለመቅበር ፈልጎ ነው። ዘፍጥረት ምዕራፍ 50 ከቁጥር 23። በቤቴል የነበረ ሽማግሌ ነብይ በሞትኩ ጊዜ እግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶችን በአጥንቶቹ አጠገብ አኑሩት ብሏል። አንደኛ ነገስት ምዕራፍ 13 ከቁጥር 31 ጌታችን የተቀበረው እንደ እስራኤል ባህል የቅዱሳን አጽም ካረፈበት ሳይሆን ማንም ካልተቀበረበት ከአዲስ መቃብር ነው ይሄውም ዮሴፍ ለራሱ ያዘጋጀው ነው ዮሴፍም ስጋውን ይዞ በንጹህ ከፈታ ከፈነው ከአለትም በወቀረው በአዲሱ መቃብር አኖረው በመቃብሩም ደጅ ታላቅ ድንጋይ አንከባሉ ሄደ ይላል ማቴዎስ ምዕራፍ 27 ከቁጥር 59 ይሄ የሆነው እርሱ ባወቀ በእርሱ ጥበብ ነው እንዲህ በማድረጉ አይሁድ ላትንሳኤ ምክንያት እንዲያበጁ አድርጓቸዋል። በብሉይ ኪዳን እንደተጻፈው ከነ ነቢዩ ከኤልሳ መቃብር ተቀብሮ የነበረ ሰው የነቢዩ አጥንት በነካ ጊዜ በተአምር ተነስቷል። ሁለተኛ ነገስት ምዕራፍ 13 ከቁጥር 20። እንግዲህ ጌታችንም ከአንዱ ቅዱስ መቃብር ተቀብሮ ቢሆን ኖሮ ሞትን ድል አድርጎ በሚነሳበት ጊዜ በራሱ አልተነሳም፣ የቅዱሱን አጽም ንያስነሳው ባሉት ነበር። ይህንንም ምክንያት ለማጥፋት በአዲስ መቃብር የተቀበረው እንዴት በዝግ መቃብር ተነሳ? ጌታችንን ዮሴፍ ኒቆዲሞስ ገንሰው ከቀበሩት በኋላ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው ጌታ ሆይ ያ ሰው ክርስቶስ ገና በህይወቱ ሳለ ከሶስት ቀን በኋላ እነሳለሁ እንዳለ ትዛለን። እንግዲህ ደቀ መዛሙርቱ በሌሊት መጥተው እንዳይሰርቁት ለህዝቡ ከሙታን ተነሳ እንዳይሉ፣ በኋላኛይቱ ስህተት ከበፊተኛይቱ ይልቅ የከፋሽ ትሆናለችና መቃብሩ እስከ ሶስተኛው ቀን ድረስ እንዲጠበቅ እዘዛሉት። ጲላጦስም ጠባቂዎች አሏችሁ እንዳወቃችሁ አስጠብቁ አላቸው እነርሱም ሄዱ ከጠባቂዎቻቸው ጋር ድንጋዩን አትመው መቃብሩን አስጠበቁት በታላቅ ድንጋይ የተገጠመው መቃብር ድንጋዩን እንደታተመ ክርስቶስ ሞትን ድል አድርጎ ተነስቷል ይኸውም ምንም የማያግደው መለኮት በተዋህዶ ከስጋ ጋር በመቃብር ስለነበረው ቅዱስ ቄርሎስም እንደተናገረው በተዋህዶ የቃል ገንዘብ ለስጋ የስጋም ገንዘብ ለቃል በመሆኑ ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ቢገሉ ቢፈልጉ እያዩ ይሰወርባቸው ከእጃቸውም ይወጣ ነበር። በመካከላቸው አልፎ ሲወጣ አያዩትም ነበረ። ይህም የሆነው እንደ ነፍስና ስጋ ተዋህዶ መለኮት ስጋን በመዋሃዱ ነው። ከትንሳኤ በኋላም ከአንዴም ሁለት ጊዜ በተዘጋ በር ሳይከፍት የገባው ለዚህ ነው። በልደቱም ጊዜ እመቤታችን ቅድስት ድንግል ማርያም በድንግልና እንደታተመች የተወለደው ለዚህ ነው። መቃብሩን ማን ከፈተው? ጌታችን የተነሳው መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው፣ ለምንስ ተከፈተልን የሚል ጥያቄ ይነሳ ይሆናል። በወንጌል እንደተጻፈው የአይሁድ ሰንበት ቅዳሜ ካለፈ በኋላ እሁድ በማለዳ ፀሐይ ሲወጣ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም ሽቱ ሊቀቡ ወደ መቃብሩ መጥተው ነበረ። ታላቁ ጭንቀታቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናን የሚል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፉ ጎልማሳ በቀኝ በኩል ተቀምጦ ያዩትና ደነገጡ። በጎልማሳ አምሳሌ የተገለጻቸው የጌታ መልአክ ነው። እርሱ ግን አትደንግጡ የተሰቀለው የናዝሬቱ ኢየሱስ እንደምትፈልጉ ታውቃለሁ፣ ተነስቷል፣ በዚህ የለም አላቸው። ማርቆስ ምዕራፍ 16 ከቁጥር 1 እስከ 6። ጌታችን በዝግ መቃብር ከተነሳ በኋላ ባዶ የነበረው መቃብር የከፈተው ይህ የጌታ መልአክ ነው። የከፈተበት ምክንያት በእምነት የመጡ እነዚህ ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ነው። አንድም ትንሳኤውን እንዳይጠራጠሩ ነው። በቅዱስ ማቴዎስ ወንጌል በሰንበት መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩ አንከባሉ በላዩ ተቀመጠ መልአኩ እንደ መብረቅ ልብሱ እንደ በረዶ ነጭ ነበር ጠባቂዎቹ እርሱን ከመፍራት የተነሳ ተናወጡ እንደሞቱም ሆኑ መልአኩም መልሶ ሴቶቹን አላቸው እናንተ ሳትፍሩ የተሰቀለው ኢየሱስን እንደምትሹ አውቃለሁ እንደተናገረው ተነስቷል በዚህ የለም የሚል ተጽፏል ማቴዎስ ምዕራፍ 28 ከቁጥር 1 እስከ ስድስት ደቀ መዛሙርቱ በእርግጠኝነት ትንሳኤውን ያመኑ መልአኩ ወደ መቃብር ከፍተው መቃብር ገብተው መግነዙን ካዩ በኋላ ነው ዮሐንስ ምዕራፍ 20 ከቁጥር 7 በኩረ ትንሳኤ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለባህርይ አባቱ ለአብ ለእናቱ ለድንግል ማርያም የበኩር ልጅ ነው። ለበጎ ነገር ሁሉ በኩር መሆኑ የትንሳያችንን በኩር እርሱ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በቀዳማዊ አዳም በኩል ስለመጣ ትንሳኤ ሙታን በሰው በተዋህዶ ሰው በመሆን ዳግማዊ አዳም በተባለ በክርስቶስ በኩል ሆኗል። ሁሉም የአዳም እንደሚሞት ሁሉ በክርስቶስ ደግሞ ህያዋን ይሆናሉና ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው ይላል፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 23። በተጨማሪም በሰማይና በምድር ያሉ ሁሉ በእርሱ ተፈጥሯል እና በፍጥረታት ሁሉ በፊት በኩር ነው። ከፍጥረታት በፊት የነበረ የፍጥረታት አለቃ፣ የፈጠረውን ፍጥረት የሚገዛ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉም በፊት ነው። ለዘመኑ ጥንት የሌለው ከአብና ከመንፈስ ቅዱስ ጋር በአንድነት በህልውና የነበረ ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉም ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው የሚል አለ። ከትንሳኤው በኋላ ለምን ተመገበ? ጌታችን በተዘጋ ቤት ገብቶ ለደቀ መዛሙርት በተገለጠ ጊዜ መንፈስ የሚያዩ ይመስሏቸው። ህሊናቸው ደንግጦ ልባቸውን ፈርቶ ነበር። እርሱም ስለምን ትደነግጣላችሁ? ስለምንስ ሀሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውም። እኔ እንዳልኳችሁ ዳሱኝ፣ እዩኝ አላቸው። ካላቸውም በኋላ እጆቹና እግሮቹን አይተዋቸዋል። እነርሱም በደስታ የተነሳ ገና ስላላመኑ ሲደነቁ ሳለ በዚህች አንዳ የሚበላላችሁ አላቸው። እነርሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ ይላል ሉቃስ ምዕራፍ 24 ከቁጥር 36። ለሦስተኛ ጊዜ በጥብሪያንዶስ በተገለጠላቸው ጊዜ አብሯቸው ተመግቧል። ይህንንም ያደረገው ከትንሳኤ በኋላ መብላትና መጠጣት ኖሮ አይደለም፣ አለማመናቸውን ለመርዳት ነው። ደቀ መዛሙርቱ በተዋህደው ስጋ ለመነሳቱ እርግጠኛ እንዲሆኑ ነው። ከወንጌል እንደምንረዳው ደቀ መዛሙርቱ ይበልጥ እርግጠኞች የሆኑት ስላዩት ሳይሆን ያቀረቡትን በመብላቱና በመጠጣቱ ነውና ለምን አትንኪኛ ያላት መግደላዊት ማርያም ገና ሰማይና ምድር ሳይላቀቅ በማለዳ ሽቶ ልትቀባው ከመቃብሩ አጠገብ ተገኝታ ነበር። እንደደረሰችም ድንጋዩ ከመቃብሩ አፍ ተፈናቅሎ አየችው። ይህቺ ሴት በሶስተኛ ቀን እንደሚነሳ ከባለቤቱን ብትሰማም እንደተናገረው ተነስቶ ነው ብላ አላመነችም። ላለማመኗ ምክንያት የሆነው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት ሰረቁት የሚለው የጭፍሮቹ ወሬ ነው። ጭፍሮቹ እውነትን በሐሰት ለውጠው ይህንን ያወሩት በገንዘብ ተደልለው ነው። ለዚህ ነው ወደ ደቀ መዛሙርቱ ሄዳ ጌታ ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም ያለችው። ከመቃብሩ ራስጌና ግርጌ ሁለት መላእክቶች ተገልጠውላት አንቺ ሴት ስለምን ታለቅሻለሽ? ባሏት ጊዜ ጌታዬን ወስደውታል ወዴትም እንዳኖሩት አላውቅም ብላቸዋለች። ዮሐንስ ምዕራፍ 20 ከቁጥር 13። በመጨረሻም ጌታ ራሱን ገልጦላት አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ ሲላት አላወቀችውም። ለዚህ ነው አትክልት ጠባቂ መስሏት፣ ጌታ ሆይ አንተ ወስደህ እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስጄ ሽቶ እንድቀባው ያለችው። ዮሐንስ ምዕራፍ 20 ከቁጥር 13። በዚህን ጊዜ ማርያም ብሎ በስሟ ሲጠራት በድምፁ አወቀችውና ረቡኒ መምህሮ ያለችው። መልኩን አይታ ድምፁን ሰምታ ትንሳኤውን አረጋግጣ አምላኬ አላለችውም። ስለዚህም ገና ወደ አባቴ አላረግኩምና አትንኪ፣ ነገር ግን ወደ ወንድሞቼ ወደ ደቀ መዛሙርት ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ነገሬ አላት። እንዲህ በማለቱ የእርሱ የእግዚአብሔር ልጅ መባልና የእርሱ የእግዚአብሔር ልጆች መባል ፍጹም የተለያየ መሆኑ ነው። እርሱ አባቴ ቢል የባህሪ ልጅ በመሆኑ ነው። እነርሱ ግን የጸጋ ልጆች ናቸው። እርሱ አምላኬ ቢል ስለተዋሃደው ስጋ ነው የተዋሃደውም የፈጠረውን ስጋ ነውእና እነርሱ ግን አምላካችሁ ቢባሉ ፍጥሯን ስለሆነ ነው። በዚህም እርሱ ፈጣሪ፣ እነርሱ ፍጥሯን መሆናቸውን አስረግጦ ተናግሯል። ቶማስ ግን ጣትህን ወደዚህ አምጣና እጆቼን ኢ እጅህንም አምጣና ከጎን ያግበው ያመንክ እንጂ ያላመንካቱን ብሎታል። ዮሐንስ ምዕራፍያ ከቁጥር 27። ምክንያቱም አይቶ ዳስሶ ጌታ አምላኬ ብሎ የሚያምነውና አንድም ስጋውንና ደሙን ለመዳሰስ ለመፈተን የተጣራ የተመረጠ ካህን ነውና። የትንሳኤ ጸጋ በክርስቶስ ትንሳኤ ያገኘነው ጸጋ ታላቅ ነው። ከጨለማ ወደ ብርሃን ወጥተናል። ከሞት ወደ ህይወት ተሸጋግረናል። ሙታን የነበረን ህያዋን፣ ምድራውያን የነበረን ሰማያዊያን፣ ስጋውያን የነበረን መንፈሳዊያን ሆነናል ሞቶይ ሞጊያህ የታለ ሲኦሎይ ድል መንሳትህ የታለ የምንል ሆነናል። ሆሴ ምዕራፍ 13 ከቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 53። እንደ ቅዱስ ጳውሎስ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትም እርሱ ጌታ ኢየሱስ ክርስቶስ እንጠብቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ናፍቆታችን ሁሉ በትንሳኤ ያገኘ ነውን ጸጋ እውን ማድረግ ነው። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትናለን እና ከሰማይ የሚሆነውን መኖሪያችንን እንድንለብስ እናፍቃለን እና ለብሰን ራቁታችንንም አንገኝም ይላል አንደኛ ቆሮንጦስ ምዕራፍ አምስት ከቁጥር አንድ እስከ ሁለት ክርስቶስ በታላቅ በኃይልና ስልጣን ከሙታን ተነሳ፣ ሰይጣንም አሰረው፣ አዳምንም ነጻ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። ውድ የዩቲዩበችን ተከታታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃን የትንሳኤው በሰላም አደረሳችሁ። በዓሉ የሰላም የፍቅርና የአንድነት በዓል ይሁንልን። አሜን። እግዚአብሔር ይማረን ይባርከንም ፊቱንም በላያችን ላይ ያብራ። መዝሙር 67 ከቁጥር አንድ መልካም የትንሣኤ በዓል።